አሰላሙ አሌኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈዩዚ ቤተሰቦች እንዴት ናችሁልኝ? አማን ናችሁ ወይ? አላችሁልኝ? አልሐምዱሊላህ እኛ ጋር አልሐምዱሊላህ አለን። እናንተስ እንዴት ናችሁ? አማናችሁ ወይ? ዛሬ እንግዲህ የፈዩዚም ወደ እኛ ጋር ብቅ ብላለች። እንግዲህ ወይዶ እንግዲህ ከሰራን ቆይቷል፣ ግን አንድ አራት አምስት ቀን ይሆናል መካ ላይ ነበርን፣ አንድ ላይ ነበርን። ያው አላህ ያሳካላት በልዋት፣ እኛንም አላህ ያሳከን። እሷም ወደ ሀገር ለማጓዝ ወደ ጅዳ መታለች። ያው አሁን መካ ላይ ነው የምንገኘው ማለት ነው። በጣም ደስ ይላል። እንግዲህ ያው በቃ ከምትወዱት ሰው ስትገናኙ በጣም ደስ ይላል እና ደስ ብሎኛል ለኔም እናንተም ደስ ይበላችሁ እና አላህ ያሳከላት በልዋት ዱዓ አድርጉልን ማለት ነው። አላህ ያሳከልን ለሁላችንም ማለት ነው። እና እንዴት ናችሁ? አማናችሁ ወይ? ስራፊያ ሁሉ ሰላም ነው ወይ? ጤናችሁ ሁሉ ነገር ሰላም ነው ወይ? እኔ ጋለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሁላችሁንም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይኸው ዛሬ እንግዲህ ብቅ ብለናል ማለት ነው። ብዙ ነገር ነው ማሳያችሁ። በሪያድም የተቀረጸ ቪዲዮ አለ። እዚህ ጅዳ ላይ ማለት ማካ ላይ በቃ ከብዙ ቦታዎች እንትን ስንል ነበረ፣ እና በጣም ደስ ይላል። በተለይ ደግሞ ስለ ተገናኛም በጣም ደስ ብሎኛል። አላህ ደግሞ በሰላም በፍቅር ለሀገራችን አላህ ይሰብስበን። ዋናው ነገር እሱ ነው። ወላሂ አላህ ሁላችንም ማሰባችሁን አሟልቶላችሁ ለሀገራችሁ ያብቃችሁ ያሰብነውን እኛንም ደግሞ አላህ በሰላም ለሀገራችን ያብቀን እላለሁኝ። እንግዲህ አልሐምዱሊላ ዛሬ ተመዝግባ መታለች። አሁን እንግዲህ ለኢሻራ አንድ ለሳምንት ነው ኢሻራ ኔ ና ስጭ ያልዋት ከዛ በቃ ማሄድ ነው ማለት ነው ማሰናበት ነው። እና ደስ ይላል። ኢንሻአላ አንድ ላይ ዑምራ የምናረጋልን ኢንሻአላ አላህ ይወፈቀን ማለት ነው። እና የምር በጣም ደስ ይላል። በሰላም በጤና ወደ ትውልድ ሀገር መመለስ ምንም አይደለም። ያው የተወሰነውን አልሐምዱሊላህ አላህ እስከፈቀደልን ድረስ ያ ሐሳባችን ተሳክቶልናል። አልሐምዱሊላህ የቀረውንም ደግሞ ያው አላህ ያሳካልን ማለት ነው። ሌላው ደግሞ ሁላችሁንም ሀሳባችሁን፣ አላማችሁን አላሳክቶላችሁ በራሳችሁ ፍቃድ ሀገራችሁን እንደሚታስቡ ያርግላችሁ። ምንም ነገር ሳያጋጥማችሁ፣ ምንም ነገር ሳያስደነግጣችሁ ለሀገራችሁ በራሳችሁ ጊዜ ሀገራችን እንገባልን ብላችሁ የምታስቡት ልጆች አላህ ያደርጋችሁ። እናንተንም ይላሉኝ እንግዲህ አንዴ መኪና ውስጥ አንዴ ደግሞ ውጭ በቃ እየተጓዝን ነው። እንግዲህ ወዲና ወዲህ እየዞዞርን ነው። ብቻ ያው ደስ ብሎኛል ማለት ነው። እና ድዋ ያደረጋችሁንንም አላህ ጀዛኩሙላህ ኸይራን አላህ ኸይር ጀዛ ይክፈላችሁ፣ እናንተንም ለዚህ ቀን ያብቃችሁ። ሌላው ደግሞ ያው በጣም እንግዲህ የሀገር ሰውም ተጓግቶ ጠብቆናል። ብቻ በቃ ያስፈዩ ዘንም አላህ በሰላም ያደርሳት። እኛንም ደግሞ ያው እኛ ገና ነን። እንግዲህ ያው አልተመዘገብንም፣ አለን አንድ እስከ ሁለት ወር ድረስ አለን እኛ። ብቻ በቃ ለከር ነው ሁሉም ነገር እና በጣም ደስላል። ይሄን ይመስላል ማለት ነው። ይሄ እንግዲህ ያው እንዳልኳችሁ ነው። ከብዙ ቦታ እንትን ያላ ቪዲዮ ነው እና በቃ በጣም ደግሞ ተጠፋፋን። በዩዚ ምን ሆና ነው ብላችሁ እኔንም ደግሞ የጠየቃችሁን ልጆች አላችሁ አለች እንግዲህ። ይኸው ታውቃላችሁ፣ እረፍት ቤት ስንሆን ደግሞ ያው ኔት አይኖርም። በቃ ለማግባት ራሱ ብዙ ሰው አለ ደግሞ በዛ ላይ እና አይመችም ለማውራት ምናምን አይመችም። ለዛ ነው እንጂ አልን ማለት ነው። አለን ኔት ስለሌላት ነው ፋዛም ንትን ያላላችሁ ያልመጣችሁ ያልገባችሁ ማለት ነው። እሷም እንግዲህ ለማግባት ታስብ ነበረ፣ ግን ያው አልሆነላትም። የኔትወርክ ችግር ነው ማለት ነው። እና አብሽሩ ማለት ነው በድዋችኋት እርሷት እንረሳሳ በድዋ ይሄ ደግሞ ባስ ነው ማለት ነው ይሄ ይህ ባስ ነው እንግዲህ ወደ ሪያድ ከሪያድ ወደ መካ የሚያመጣ ባስ ነው። ያው እንግዲህ በጣም ደስ ይላል መንገዱም ምኑም። መካ ውስጥ ነው ማለት ነው። መካ አሁን ስገባ ያነሳችው ቪዲዮ ነው ይሄ። መካ ውስጥ እንግዲህ ሐጅ የምደረግበት አካባቢ ነው ማለት ነው። በጣም ደስ ይላል እና ያው ተናፍቃችኋል። በጣም እንወዳችኋለን። አላህ እንግዲህ ሰላማችሁን ብዝዝት ያርግልን እና ያው በድዋ እንረሳሳ ነው የምለው። አያችሁት የመካ ካባ። እኔ የምር ከመካ በጣም ደስ የመለኝ ነገር ምን እንደሆነ ታውቃላችሁ? ያው ካባ ነው ማለት ነው። እና የሆነ ስጠን ስጠ ስጨንቃችሁ ሄዳችሁ እዛው ዑምራ ታረጋላችሁ ትሰግዳላችሁ፣ በቃ ዱአ ታረጋላችሁ። በጣም ደስ የምለኝ ነገር ከመካ ውስጥ በቃ ይሄ ነው። ሳውዲ ውስጥ በጣም የሚወዳት ከተማ መካ ናት። እና ያው በጣም ደስ ይላል አያችሁ፣ በማታ ደሞ ይችን ትመስላለች ማለት በጣም ደመቅ ያለች ከተማ ናት። በጣም የሚወዳት ቦታ በጣም የሚወዳት ከተማ እና ብቻ ያው በጣም ነው የሚወዳት እና የተወደደች ቦታ ነች ማለት ነው። ሙስሊም ሆኖ ይችን ከተማ የማይወዳት አለ ብዬ አላስብም። በአካል ያያትም ያላያትም አላስብም ማለት ነው። እና የኖላችኋለው እወዳችኋለው እንወዳችኋለን። ሁላችንንም አላህ ይጠብቃችሁ። ባያላችሁበት በድዋ እንረሳሳ እምለውም ጠፋኝ። እንግዲህ ያው መካ ነው ማለት ነው። ካወረደች በኋላ ነው የመካ ነው እና በጣም ደስ ይላል ለኖላችኋለሁ። ማሻላ በጣም ደስ የምትል ከተማ ናት እቺ። እና ማሻአላ ይሁ ደስ ስላል ሁሉም ነገር እን ወላችኋለው። ሌላ ጊዜ ደግሞ ጥሩ ጥሩ ቪዲዮዎችን ለመስራት ሲመቸኝ ብቅ እንላለን። ወሰላሙ አሊኩ ረህመቱላሂ ወበረካቱሁ። በያላችሁበት አላህ ይጠብቃችሁ።